መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። በዚህ መንገድ ላገዛችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞም በጣም እያጓጓ የመጣውን የተጫዋቾች የዝውውር ጉዳይ በተመለከተ ስለየ ክለቦቹ አዳዲስ ነገር ልንነግራችሁ በዚህ ሰዓት ዳግም ከእናንተ ጋር ስለተገናኘን እጅግ በጣም ደስ ብሎናል። ይህ የክረምት የተጫዋቾች የዝውውር መስኮት ለአርሰናል በጣም የተለየ እንዲሆን ይጠበቃል። በተለይ አርቴት አርሰናልን ማሰልጠን ከጀመረበት ጊዜ ጀምሮ እንደዚህ የክረምት የተጫዋቾች የዝውውር መስኮት ወሳኝ የሚባሉ ተግባራትን ያከናውን የሚጠበቅበት ወቅት ያለ አይመስለኝም። ምክንያቱም አርሰናል ባለፉት ሦስት ተከታታይ የውድድር ዓመታት ሁለት ጊዜ ከማንቸስተር ሲቲ ቀጥሎ፣ በዘንድሮ የውድድር ዓመት ደግሞ ሊቨርፑልን ተከትሎ ሁለተኛ ሁለተኛ ደረጃን ይዞ አጠናቀዋል። ከዚህ በኋላ ሁለተኝነትን በጸጋ ለመቀበል የአርሰናል ደጋፊዎች ይቸገራሉ። ስለዚህ የጎደለው ተሞልቶ አዳዲስ ተጫዋቾች ቡድኑን ተቀላቅለው አርሰናል ዋንጫ ማሸነፍ አለበት። የአርሰናል ዋንጫ ሳያሸንፉ አንድን የውድድር ዓመት በበጎ የመቁጠር ልማድ ከቀጣዩ የውድድር ዓመት በኋላ እንዲኖር አይፈለግም። ስለዚህ አርሰናል ቤት ያሉ ጉድለቶች ይታወቃሉ። እነዚህ ጉድለቶች መሙላት አለባቸው። እነዚህን የአርሰናል ጉድለቶች ለመሙላት ደግሞ የተጫዋቾች የዝውውር መስኮት ላይ ጠንካራ ተሳትፎ ማድረግ የግድ የግድ ነው። እንግዲህ በየተደረሰበት የሚወራው አርሰናል አጥቂ ያስፈልገዋል፣ አርሰናል አጥቂ ማስፈረም አለበት፣ አርሰናል አጥቂ ሊያስፈርም ግድ ነው የሚሉ መረጃዎች ናቸው የሚወጡት። በሬዲዮ በቴሌቪዥን፣ በዌብሳይት ላይ እንደዚሁም ደግሞ በሶሻል ሚዲያዎችም ላይ ጭምር ቢሆን የአርሰናል ዋነኛና ቀዳሚ ትኩረት አጥቂ አስፈርሙ። አርሰናል በጎል ማስቆጠር አቅሙ ላይ ጭማሪ አድርጎ የሚቀጥለውን የውድድር ዓመት መጀመር መቻል አለበት። አስተማማኝ የሆነ የፊት መስመር ተጫዋች አርሰናልን መቀላቀል መቻል አለበት ይላሉ። ይሄ በጣም በተደጋጋሚ የሚነገር ነው። በእኛ እምነትም አርሰናል እዚህ ላይ እየሰራ ነው የሚገኘው። እንግዲህ በደጋፊዎች ጉጉትና አርሰናል ነገሩን እያከናወነበት ባለው ፍጥነት መካከል መተላለፎች ሊኖሩ ይችላሉ። አንዳንድ ክለቦች ከወዲሁ እገሌ የሚባለውን ተጫዋች አስፈረሙ፣ እገሌ የሚባለውን ተጫዋች ለማስፈረም ስምምነት ላይ ደረሱ የሚሉ መረጃዎች ተደጋግመው ከመውጣታቸው ይነሱና የአርሰናልን ዝምታ ወይም የአንድን ተጫዋች ዝውውር አለመጨረስ በተመለከተ ስጋት ይገባቸዋል። ደግሞ ሌላ ስጋታቸውን የሚያጠናክረው ትንሽም ቢሆን እንዲነጫነጩ የሚያደርጋቸው አርሰናል ዓይን አሳርፎባቸዋል፣ እየሰራባቸው ነው፣ ምናልባትም የጊዜ ጉዳይ ካልሆነ በስተቀር የአርሰናል ተጫዋች መሆናቸው አይቀርም የሚባሉ ተጫዋቾችን ሌሎች ክለቦች እየፈለጓቸው፣ ከኋላ ተነስተው ተጫዋቾቹን የራሳቸው የማድረግ ጉብዝና ላይ እየደረሱ ይገኛሉ። አርሰናል አጥቂን ያስፈርማል። አርሰናል አንድ የፊት መስመር ተጫዋች ወደ ቡድኑ እንዲቀላቀል ያደርጋል። በአብዛኛው በዚህ ወቅት ወይ ጎኮሬሽ ነው ወይም ቤንጃሚን ሼሽኮ ነው የተባለ ነው እየተነገረ ያለው። ስለዚህ ከሁለቱ አንዳቸው አርሰናልን መቀላቀላቸው አይቀርም ተብሎ የአርሰናል ደጋፊዎች ነገሩን በተስፋ በጉጉት እየጠበቁ ባሉበት በዚህ ሰዓት ላይ የተሰማው ወሬ ለአርሰናል ደጋፊዎች ስጋታቸውን የሚጨምር ሆኖ አግኝተነዋል። እንግዲህ የዘንድሮን የውድድር አመት የጣሊያን ሴሪኤን ዋንጫ በማንሳት ያጠናቀቀው ናፖሊ ለስፖርቲንግ ሊዝበን 67 ሚሊየን ፓውንድ ከፍሎ ጎኮሬሽን የመውሰድ ፍላጎት አሳይቷል። ፍላጎት ማሳየት ብቻ ሳይሆን የተግባር እንቅስቃሴም ጀምረዋል ነው። ስለዚህ አርሰናል የተመኛቸው አይን ያሳረፈባቸው የኔ ቢሆኑ ያላቸው ሁለት የፊት መስመር ተጫዋቾች መካከል አንደኛው ላይ ጠንካራ ቡድን ይበልጥ መጠናከር የሚፈልግ በሚቀጥለው የውድድር ዓመት የሴሪኤውን ዋንጫ ማንሳት ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግም ላይ የተሻለ ደረጃ መድረስ የሚፈልገው ናፖሊ ጎኮሬሽን ፈልጓል። በእርግጥ ሌሎች ፈላጊ ክለቦች እኮ የሉም ማለት አለ። ለማንቸስተር ዩናይትድ ጎኮሬሽን ይፈልጋል። ሌሎች ክለቦችም በጎኮሬሽ ላይ ፍላጎት አላቸው። ራሱ ጎኮሬሽ በአውሮፓ ቻምፒዮንስ ሊግ ላይ ለሚወዳደር ቡድን ነው መጫወት የምፈልገው የሚል አስተያየት አለው የሚል አቋም አለው። ስለዚህ አርሰናልም ቻምፒዮንስ ሊግ ይጫወታል። ናፖሊም ቻምፒዮ ቻምፒየንስ ሊግ ይጫወታል። ሌሎች ክለቦችን በቻምፒየንስ ሊግ ደረጃ ላይ የሚገኙ ክለቦች ከፈለጉት ነገሩን ለአርሰናል በጣም አስቸጋሪ ያደርገዋል። ለዚህ ነው በጣም ብዙ ሰዎች ቀደም ብለው ወይም ፈጠን ብለው ነገሮችን እንዲጨርሱ ለአርሰናሎች የሚመክሩት ቻሌንጁ ሳይበዛ ፉክክሩ ሳያይልና ተጫዋቾቹም ሆኑ ሻጭ ክለቦች ራሳቸውን ወደ ማዋደድ ሳይገቡ ልክ ሊቨርፑል የፍሬምፓንግን ዝውውር እንደጨረሰው፣ ማንቸስተር ዩናይትድ የማቴስ ኮናንን ዝውውር እንዳጠናቀቀው አርሰናል ቶሎ ብሎ ጭርስ ጭርስ ቢያደርግ የአርሰናል ደጋፊዎች ይመኛሉ። ለጊዜው ከደጋፊዎቹ በፍጥነት ነገሮች እንዲከናወን መፈለግ ጋር አብሮ የሚሄድ አይደለም። እንግዲህ የስፖርቲንግ ሊዝበኑ ቪክቶር ጎኮሬሽ አርሰናልን ይቀላቀላል ወይስ ናፖሊን፣ ወይ ደግሞ ሌሎች ክለቦችን የሚለውን በጉጉት የምንጠብቅ ቢሆንም እሱ ግን በጣም በጣም በጣም ደስተኛ የሚሆነው አርሰናልን ቢቀላቀል እንደሆነ የቅርብ ሰዎቹ እየተናገሩ ይገኛሉ። እንግዲህ የእሱ መፈለግ ላይ የአርሰናል መፍጠን ነው የሚጠበቀው። በእርግጥ አርሰናል ወስኗልስ ወይ? ወስኗል እሱ፣ ማለምን ማለት ነው። ከጎኮሬሽና ከቤንጃሚን ሼሽኮ ማንን ነው ማስፈር ነው የሚፈልገው? የበለጠ ኢንቨስት የሚያደርጉት ማን ላይ ነው? የ26 ዓመቱ ጎኮሬሽ ላይ ወይስ የ21 ዓመቱ ቤንጃሚን ሼሽኮ ላይ? ለቤንጃሚን ሼሽኮ እስከ 75 ሚሊዮን ፓውንድ ተጠይቀዋል። ለጎኮሬሽ ደግሞ 6567 ሚሊዮን ፓውንድ አካባቢ ድረስ ነው ማውጣት የሚጠበቅባቸው። ግን የሚያወጡትን ከማውጣታቸው በፊት መጀመሪያ መወሰን ይኖርባቸዋል። አሁን በቅርብ ሰዓት የወጣው መረጃ ቪክቶር ጎኮሬሽ ለቀድሞ የኮቨንትሪ ሲቲ የቡድን ጓደኛው ለኦስቲጋርድ የተናገረው ነገር አለ። አሁን ለጊዜው ወዴት እንደሚሄድ አላውቀውም። አርሰናልን ልቀላቀል፣ ናፖሊ ልግባ፣ ማንቸስተር ዩናይትድ ልቀላቀል የሚለውን በምን የማውቀው ነገር የለም። ነገር ግን የእውነት ለመናገር አንድ በቃ የሚያስደስተኝ መልስ እየጠበኩኝ ነው የምገኘው እስካሁን ድረስ ያንን መልስ አልሰማሁም ግን ጥሩ ነገር እንደሚመጣ፣ ጥሩ ነገር እንደሚሆን አምናለሁ የሚል አስተያየት ወይም የወዳጅነት ወሬ ለቀድሞ የቡድን ጓደኛው እንደተናገረ ግን እየተገለጸ ይገኛል። ትልቁ ወሬያም ነገር መሆን ያለበት ግን አርሰናል መወሰን አለበት። ቶሎ ብሎ ነገሮችን ማከናወን መቻል አለበት። እንግዲህ ከፊት መስመር ተጫዋቾች ዝውውር ቀደም ብሎ ግን መጠናቀቁ አይቀርም የተባለው እስካሁንም ድረስ በእውነት ለመናገር በጣም በጥሩ መንገድ መስመር ይዟል የሚባለው የዙቢሜንዲ ዝውውር ውድድር ነው። ዙቤሜ እንዲህ አርሰናልን ይቀላቀላል። አርሰናል ከሪያል ሶሴዳድ ጋር በተጫዋቾች ዝውውር ዙሪያ የተነጋገረው ተነጋግሮ ተስማምቷል የተባለው ጥር ላይ ነው ግን ይሄ የውድድር ዓመት ከአንተው ጋር ይጨርስ፣ ከዛ በኋላ ክረምት ላይ እኔን ይቀላቀላል ብለዋል። በጣም ሪሰንትሊ ደግሞ አሁን የግንቦት ወር ሊያልቅ አካባቢ በፈረንጆቹ በአርሰናልና ና በሪያል ሶሴዳድ መካከል ያለው ስምምነት እንደገና በጥሩ መንገድ እየሄደ እንደሆነ ተጫዋቹም የአርሰናል እንደሚሆን ምንም ጥርጥር እንደሌለው እንደውም አንዳንዶቹ ጨረሰ ብለው እውነት ዙቢመንዲ አርሰናልን ሲቀላቀል አርሰናል የሚኖረው ፋይዳ ምንድን ነው? አርሰናል ከዚህ ልጅ የሚያገኘው አገልግሎት ምንድን ነው? ብለው እየተነጋገሩ እንደነበረም እናስታውሳለን። በእርግጥ አርሰናል ዙብሜንዲን ሲያስፈርም ከልጁ ሊያገኝ የሚችላቸው አገልግሎቶች ምንድን ናቸው? የአርቴታ ጉጉት ምንድን ነው? አርቴታ በጣም በጣም በጣም ከሚወዳቸው ከሚያደንቃቸው እና ከሚመካባቸው ተጫዋቾች የእኔ በሆኑ ከሚላቸው ተጫዋቾች መካከል አንደኛው ዙቢሜንዲ ነው። በአርቴታ እምነት የዙቢሜንዲ አርሰናልን መቀላቀል ትልቅ ትልቅ ለውጥ ያመጣል ብሎ ነው የሚያስበው። ምክንያቱም እሱ በይሄ ሚድፊልድ ስሪ ወይም በመሃል ሜዳ ላይ የሚጫወቱ ሶስት ተጫዋቾች ሶስቱም የተለያየ ኳሊቲ ያላቸው ሶስቱም ጠንካራ እንዲሆኑ አርሰናልን በማጥቃትም ሆነ በመከላከል ረገድ ይበልጥ ይበልጥ አስተማማኝ ቡድን እንዲሆን የሚያደርጉ ሶስት የመሀል ሜዳ ተጫዋቾች እንዲኖሩት ይፈልጋል። ነው ይሄ ፍላጎት በተለይ የጠነከረ የመጣው ግራኒት ዣካ ከአርሰናል ጋር ከተለያየ በኋላ ነው። ይሄ 2023 ላይ ከሆነ በኋላ ዴክላን ራይስ አርሰናልን ተቀላቀለ። ካይ ሀቨርትስም አርሰናልን ተቀላቀለ። እንግዲህ ካይ ሀቨርትስ ዴክላን ራይስን እና ማርቲን ኦዲጋርድን መሀል ላይ አድርጎ ለማጫወት ሲሞክር ከካይ ሀቨርትስ የሚገኘው አገልግሎት በጣም ቀነሰበት፣ በጣም ሲወርድበት ጊዜ አሁን የምንለውን ከሶስት የመሀል ሜዳ ተጫዋቾች ሊገኝ የሚገባውን የተሟላ አገልግሎት ሳያገኝ ቀረ። ስለዚህ ከሀቨርትስን እንደ አጥቂ መጠቀም ጀመረ ማለት ነው። እንዲህ እንዲህ እየተባለ ሲሄድ አሁንም ድረስ አርቴታ በዚህ መሀል ሜዳ ላይ ካሉ ተጫዋቾች የሚገኘው አገልግሎት የተሟላ ሆኖ አላገኘውም። ይህንን አገልግሎት የተሟላ ሊያደርግለት የሚችለው ዙቢሜንዲ እንደሆነም ያምናል ነው። ስለዚህ ልክ ከሃቨርትስ እያቃተው ሲመጣ በአብዛኛው ቶማስ ፓርቴ ኦዲጋርድንና ራይስን አንድ ላይ የማጫወት የተሻለ ጥምረትን በሶስቱ ተጫዋቾች መካከል እንዲኖር ማድረግ ከዛ በኋላ ማይክል ሜሬኖም እንደዚሁ ባለፈው ክረምት አርሰናልን እንዲቀላቀል ተደረገ። ያን ደግሞ ኦዲጋርድ ፓርቴና ራይስ አንዳንዴ ደግሞ ነው እዚያ ቦታ ላይ እንዲጫወት የማድረግ ስራዎች ተሰሩ። እንግዲህ ደክላን ራይስ ነው በጣም ጥሩ የሚባል ይሄ ቦክስ ቱ ቦክስ ሚድፊልደርን ሚና እየተጫወተለት። ሌሎቹ ላይ ግን አርቴታ አሁንም ቀሪ ነገሮች አሉት። የበለጠ ቡድኑን አስተማማኝ የመሃል ክፍል እንዲኖረው ለማድረግ ዙቢ መንዲ እንዲቀላቀልለት ይፈልጋል። ፓርቴ 32 ዓመቱ ነው። ለሚቀጥለው የውድድር ዓመት በተለይ ደግሞ ዋንጫ የማሸነፍ ግዴታ ውስጥ ናቸው በሚባልበት የውድድር ዓመት ላይ በቶማስ ፓርቴ መተማመን ይቸግረዋል። ተጠቅሷል። ጆርጊኒዮ ከአርሰናል ጋር ይለያያል። ስለዚህ የዙብ ሜንዲ ዝውውር ምንም ምንም ምንም ጥርጥር የለውም፣ ለአርሰናል በጣም ጠቃሚ ነው ነው እንግዲህ የዙብ ሜንዲ ኳሊቲዎች ምንድን ናቸው ሲባል በአብዛኛው የተነገሩ የሚገኙት ሁለት ሶስት ነገሮች ናቸው። አንድ እንደ እግር ኳስ ተጫዋች ወይም እንደ ሚና ያለውን ጉብዝና፣ በሌላ በኩል ደግሞ እንደ ሰውም ያለውን ተወዳጅነት ለመግለጽ ይሞክራሉ። ለምሳሌ አርሰናል ማስፈረሙ አይቀርም ኦልሞስት፣ ብዙ ነገሮቹ በስኬት ተጠናቀዋል የሚባለው ማርቲን ዙብሜንዲ በ2024/25 የዘንድሮ የላሊጋ ውድድር ላይ በላሊጋው እሱ በሚጫወትበት ቦታ ላይ ካሉ ሌሎች ተጫዋቾች ጋር ሲነጻጸር በተከታዮቹ መስፈርቶች ጉብዝናው ምን ያህል ነው የሚለውን ነገር እናንሳ። ለምሳሌ ኳስ ምን ያህል ጊዜ ይነካል ሲባል 97 ጊዜ ኳስ ነክቷል። በዘንድሮ የውድድር ዓመት ዙቢሜ እንዴ 2197 ጊዜ ኳስ መንካት ማለት በላሊጋ ደረጃ ሃያኛ ነው። ኳስን በብዛት በመንካት ወይም ብዙ ጊዜ ኳስ በመንካት ሀያኛ ብዙ ጊዜ የሚነካው ተጫዋች ነው ማለት ነው። ሁለተኛው ፓስ ነው። የፓሲንግ ኳሊቲ ያለው ምን ያህል ኳሶችን ለማቀበል ሙከራ ያደርጋል ነው። 1752 ኳሶችን ለማቀበል ሞክሯል። 18ኛ ደረጃ ላይ ተቀምጧል። በላሊጋው በሚድፊልድ ሰርዶ ላይ ኳሶችን መንጠቅ ወን ማድረግ ፖሴሽንን ወን ማድረግ የሚለውን ነገር ስንወስድ ሶስተኛ ደረጃ ላይ ያለው ይሄ የበለጠ እሱን የሚገልጠው ይመስለኛል ዘጠና አራት ጊዜ በሚድፊልድ ሰርድ ላይ ፖሴሽን ወን አድርገዋል ማርቲን ዙቢመንዲ ስለዚህ ይሄ በላሊጋው ሁለት ተጫዋቾች ብቻ ናቸው በዚህ ኳሊቲ ከሱ የሚበልጡት ኢንተርሴፕሽን ወይም የተጋጣሚ ቡድንን የኳስ ቅብብል ኢንተርሴፕት ማድረግ ማቋረጥ ላይ አርባ አራት ጊዜ ይህንን አድርጓል አስራ ሁለተኛ ደረጃ ላይ ነው የተገኘው በላሊጋው በታክል ደረጃ ሰባ ሶስት ታ ማዕከሎችን ፈጽመዋል። 13ተኛ ደረጃ ላይ ተቀምጧል። ይሄ በላሊጋው ላይ ከሚገኙ ተጫዋቾች ጋር ሲነጻጸር 2ኛ፣ 18ኛ፣ 3ኛ፣ 12ኛ እና 13ኛ ደረጃን የያዘባቸውን ቁጥሮች እናያለን። ይሄ ማርቲን ዙቢሜንዲ እንዲህ የሚባለው አዲሱ የአርሰናል ተጫዋች የመሆን እድሉ በጣም ሰፊ ነው ብለን የምናነሳው ስፔናዊ ከሌሎቹ የአርሰናል የመሃል ሜዳ ተጫዋቾች ጋር ሲነጻጸርስ? ነው እንግዲህ ደግሞ ምን ያህል አሁን ባሉ ተጫዋቾች ላይ ጭማሪ ነው ያመጣው፣ ወይም የበለጠ ጎበዝ ነው ወይ ያመጣው? ታዲያ እነሱ የሚበልጡት ከሆነ ቡድኑን ምን ያህል ያሻሽለዋል? የሚሉ ጥያቄዎቻችሁን እንዲመልስ ይህንን እናንሳና እናብቃ። ማርቲን ዙቢመንዲ በዘንድሮ የውድድር ዓመት በላሊጋው ለሪያል ሶሴዳድ ሲጫወት 1752 ፓሶች ነበሩት ይሄ ቁጥር እንዳለ የኳስ ማቀበል ጥረቱን አጠቃላይ ስንቆጥረው ነው። ይሳካ አይሳካ ሌላ ነገር ሆኖ ስኬቱን ከወሰደን በመቶኛ ሰማንያ አራት ነጥብ አራት ሁለት በመቶ ሰክሰስፉል ነው። ጆርጊኒዮን ብንወስድ 473 ፓሶችን ያደረገው ከእነዚህ 473 ፓሶቹ 86.89ኙ የተሳኩ ነበሩ። ቶማስ ፓርቴ 1840 ኳሶችን አቀብሏል። 88.64 በመቶ ስኬት አማ ናቸው። ዴክላን ራይስ 1476 ኳሶችን ነው ያቀበለው። 89 በመቶ የተሳኩ ነበሩ። አሁን እዚህ ጋር ስንመለከተው በሰክሰስ ሬት ወይም በትክክል ኳስን በማቀበል ከሦስቱም የአርሰናል ተጫዋቾች የዙቢሜንዲ ያንሳል። የጆርጊኒዮ 86 ነው፣ የቶማስ ፓርቴ 88 ነው፣ የዴክላን ራይስ 89 ነው። የማርቲን ዙቢሜንዲ ግን 84 ነጥብ አራት ነው። ስለዚህ በሦስቱም ይበለጣል። በሰክሰስ ፓሲንግ ማለት ነው፣ ሰክሰስፉል ፓስ በሚለው ይበለጣል ግን ምን አይነት የኳስ ማቀበል አመል ነው ያላቸው በሚለው ግን ስናነጻጽረው፣ ማርቲን ዙብሜንዲ ሜንዲ ለአርሰናል ምን ያህል እንደሚጠቀም የሚገባን ይመስለኛል። ኳሶችን ወደፊት ማቀበል ይሄ ማለት አርሰናል ቶሎ ቶሎ እንዲያጠቃ ማድረግ፣ ኳሶች ወደፊት ቶሎ ቶሎ እንዲሄዱ ማድረግ ላይ የወሰድን እንደሆነ ዴክላንድ ራይስ 24 በመቶ የሚያቀብሏቸው ኳሶች ናቸው ፎርዋርድ ፓሶች ወይም ወደፊት የሚያቀብላቸው ቶማስ ፓርቴ 26 ነጥብ 8 በመቶ ነው ጆርጊኒዮ 26 ነው። ማርቲን ዙቢሜንዲ ግን 31 ነጥብ ሶስት በመቶ ኳሶቹ ወደፊት የሚሻገሩ ናቸው። ስለዚህ ኳሶችን ወደፊት በማቀበል ከጆርጊኒዮም ከቶማስ ፓርቴም ከዴክላን ራይስም የማርቲን ዙብሜንዲ ይበልጣል ወይም ይሻላል። ግን መርሳት የሌለብን እሱ የሚጫወተው በስፔላ ሊጋ ነው። እሱ የሚጫወተው ለሪያል ሶሴዳድ ነው። ሪያል ሶሴዳድ ደግሞ ለአርሰናል እኩያው አይደለም። ስለዚህ ይበልጥ በተጠናከረ ቡድን ውስጥ ሲሆን የዙቢ ሜንዲ ቁጥሮች ከፍ እያሉ ከፍ እያሉ ሊመጡ እንደሚችሉ ይገለጻል። ብቻ በአጠቃላይ ሮድሪ ለማንቸስተር ሲቲ እንዳለለት ሁሉ፣ ግራቨንበርች ለሊቨርፑል እንዳለለት ሁሉ አርሰናል ዙቢሜንዲ አለኝ የሚለው አይነት ተጫዋች ሊሆን ይችላል፣ ነው ተስፋው። ይሄ ተጫዋች ነው አርሰናልን ሊቀላቀል በር ላይ እየደረሰው የሌሎች ክለቦችን ጉዳይ ደግሞ አለፍ አለፍ እያልን ስንሄድ እዛው ሰሜን ለንደን ላይ የአንች ፖስተኮግሉን ጉዳይ እናያለን። በነገራችን ላይ በጣም ብዙ የእንግሊዝ ሚዲያዎች በእኝህ አሰልጣኝ የቶተናም ቆይታ ዙሪያ በጣም ብዙ መረጃዎችን እያወጡ ይገኛሉ። የምናስታውሰው ነው ቶተናም ስፐርስ በፕሪሚየር ሊጉ በጣም ደካማ የውድድር አመት ነው ያሳለፈው፣ 16ተኛ 17ተኛ አካባቢ ሆኖ ነው የጨረሰው። ነገር ግን ደግሞ ዩሮፓ ሊግን አሸንፎ በሚቀጥለው የውድድር አመት በአውሮፓ ቻምፒዮንስ ሊግ ላይ ተሳታፊ ይሆናል። እኚህ አሰልጣኝ ለዩሮፓ ሊግ ድል ቶተናምን ያበቁት በፕሪሚየር ሊጉ ደግሞ ክለቡ አይቶት የማያውቀውን ዝቅታልን እንዲያሳልፍ ያደረጉት አንጅ ፖስቴ ኮግሉ ከቶተናም ጋር ይቀጥላሉ ወይስ አይቀጥሉም በሚለው ጉዳይ ላይ የወጣው መረጃ በቀጣዩ ሳምንት እርግጡ ይታወቃል የሚል ነው። ነገር ግን ሁሉም ማለት በሚቻል ደረጃ ጋዜጦቹ ሰውየው በቶተናም አሰልጣኝነት የመቆየታቸው እድል በጣም ጠባብ ነው ወይም ኤክስትሪም ሪስክ ኦፍ ቢንግ ሳክድ፣ የመባረር ትልቅ ትልቅ እድል አላቸው የሚል መረጃን ይዘው ወጥተዋል። ማን ዩናይትድ ማን ዩናይትድን በተመለከተ በጣም ብዙ መረጃዎች ናቸው ያሉት፣ ግን አጠር አጠር አድርገን ለማስቀመጥ እንሞክራለን። የመጀመሪያው አሌሃንድሮ ጋርናቾ ናቸው። አሁን በሶሻል ሚዲያው የሚገልጻቸው መረጃዎች ማወዛገባቸው ማነጋገራቸውን እንደቀጠሉ ይገኛሉ። እንግዲህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት የመጨረሻውን ጨዋታ ካደረገ በኋላ ከአስቶን ቪላ ጋር ወዲያውኑ ወደ ኤዥያ ሄዶ የወዳጅነት ጨዋታዎችን የፕሪሲዝኑ አካል ናቸው የተባሉ የወዳጅነት ጨዋታዎችን ያደረገው በአንዱ ተሸነፈ፣ አንደኛውን ደግሞ አሸነፈ እና እጅግ በጣም አሰል ሰልቺ የሆነው ጊዜ ስላበቃ ስላለፈ በጣም ደስ ብሎኛል። የመከራው ጊዜ አበቃ ብሎ በሶሻል ሚዲያ ፕላትፎርሙ ላይ አሌሃንድሮ ጋርናቸው በኤዥያ የነበረው ቆይታ እንደመረረው እንደሰለቸው አሁን ሂዱ ሲባል በጣም በጣም በጣም እንደተደሰተ እና የመከራው ጊዜ አበቃ ብሎ ለመጻፍ እንደተገደደ ነው የገለጸው። ይሄ ምን ያህል በማንቸስተር ዩናይትድ ቤት ውስጥ ደስተኛ አለመሆኑን ያሳያል የሚሉ አሁንም ለምን ይሄ ልጅ እንደዚህ ያደርጋል ብለውም ደግሞ የሚጠይቁ ሰዎች አሉ። በሌላ በኩል አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ጋር እንደማይቀጥል አውቆታል። ስለዚህ ማንቸስተር ዩናይትድን በተመለከተ የሚገልጻቸው ነገሮች እንዲሁ እንደ አሁኑ አይነት መልካም ሳይሆኑ ሊቀጥሉ ይችላሉ ነው። ግን ሌላ አንድ ቁም ነገር ያለው መልእክትም አስተላልፏል ተብሏል። አሌሃንድሮ ጋርናቾ የማንቸስተር ዩናይትድ ተጫዋች ሆኖ የማይቀጥል ከሆነ መቀላቀል የሚ የሚፈልገው የምዕራብ ለንደኑን ቼልሲ ነው። ቼልሲ ቁጥር አንድ ምርጫዬ ነው ብሏል ተብሏል። አሌሃንድሮ ጋርናቾ ናቸው። አንድሬ ኦናና በማንቸስተር ዩናይትድ ይቀጥላል ወይ አይቀጥልም፣ እስካሁን ድረስ እንቅጩን ያወቀ የለም። ነገር ግን ያስቶን ቪላው ግብ ጠባቂ ኤሚ ማርቲነዝ አንድሬ ኦናናን በመተካት የማንቸስተር ዩናይትድ ግብ ጠባቂ መሆን እንደሚፈልግና ይህንን ቻሌንጅ ለማንቸስተር ዩናይትድ እንደሰጠ የሚገልጹ መረጃዎች ወጥተዋል። እንግዲህ ማርቲኔዝ በአስቶን ቪላ ቤት በጣም ጥሩ አገልግሎት የሰጠ የአርጀንቲና ግብ ጠባቂ ሆኖ ጎብ ጉብዝናውን ያሳየ በረኛ ነው። እንግዲህ ይሄ የማንቸስተር ዩናይትድ ተጫዋች መሆን የማንቸስተር ዩናይትድ ግብ ጠባቂ መሆን እፈልጋለሁ ማለቱ በዚህ ሰዓት ላይ ከተሰሙት መረጃዎች መካከል አንደኛው ነው። ሩበን አሞሪ ማንቸስተር ዩናይትድ ቤት የሚከተሉት የጨዋታ ስልት አለ። ይሄ የጨዋታ ስልት እንግዲህ ሌላ ፈተና ገጥሞታል ነው የሚባለው። ማንቸስተር ዩናይትድ ዋና ቡድን አለው። ማንቸስተር ዩናይትድ ደግሞ ከታች የሚሰራባቸው ተጫዋቾች አሉ። ከታች የሚሰራባቸው የማንቸስተር ዩናይትድ ተጫዋቾች እና ዋናው ቡድን ተመሳሳይ የሆነ የጨዋታ ሲስተም እንዲከተሉ ይጠበቃል። ምክንያቱም ከታችኛው ቡድን ወደ ዋናው ቡድን የሚያድጉ ተጫዋቾች በተመሳሳይ ሲስተም ውስጥ የተዘጋጁ ከመጡ ዋናውን ቡድን እንዲቀላቀሉ በሚፈለግበት ጊዜ አይቸገሩም። ስሙዝ ትራንዚሽን ይሆናል ማለት ነው ከሁለተኛው ቡድን ወደ አንደኛው ቡድን። አሁን ግን ማንቸስተር ዩናይትድ ቤት ዋናው ቡድን የሚጫወትበት የአሞሪም ስልትና የማንቸስተር ዩናይትድ የአካዳሚ ቡድን የሚከተለው የጨዋታ ስልት ተመሳሳይ ፊሎሶፊ ላይ መሰረት ያደረገ ወይም ተመሳሳይ ፍልስፍናን የሚከተል አይደለም ተብሏል። ስለዚህ የአካዳሚው መንገድ ሌላ፣ የዋናው ቡድን መንገድ ሌላ መሆኑ ለሩበን አሞሪም ስራውን የበለጠ አስቸጋሪ ሊያደርግባቸው ይችላል። ምክንያቱም ማንቸስተር ዩናይትድ ቤት ውስጥ ያሉ ዋና ዋና ተጫዋቾች እንዳሉ ሆነው ከስር የሚመጡ ተጫዋቾች ደግሞ የማንቸስተር ዩናይትድን ለውጥ እንዲያጣድፉ ወይም እንዲያቀላጥፉ ይፈልጋሉ። ነገር ግን በዚህ የተለያየ ፍልስፍና ውስጥ ተሆኖ እንዴት ይሄ ሊሳካ ይችላል? የሚል ጥያቄ አስነስቷል። ሌላው ከማንቸስተር ዩናይትድ ጋር የተያዘው ጉዳይ ራስመስ ሆይሎን ወኪሎች ከኢንተር ሚላን ሰዎች ጋር መነጋገር መጀመራቸው እንደዚሁ ተገልጿል። ኢንተር ሚላን ራስመስ ሆይሎንን ማስፈረምና በሚቀጥለው የውድድር ዓመት እንግዲህ በቁጭት ያጣውን የጣሊያን ሴሪኤ በናፖሊ እንዴት እንደተበለጠ አይተናል። እንደዚሁም በአውሮፓ ቻምፒዮንስ ሊግ በፓሪስ ሳን ጀርመን ለዜሮ ከተሸነፈ በኋላ ራሱን ለማጠናከር አጠንክሮ እየሰራ ነው ራስመስ ሆይሎንን የሚወክሉት ሰዎች ከኢንተር ሚላን ሰዎች ጋር ንግግር መጀመራቸው እና የተጫዋቹ ወደ ሴሪኤው እንደገና የማቅናት ዕድል በጣም ሰፊ መሆኑ ነው እየተገለጸ የሚገኘው። የሰላሳ ሁለት ጨዋታዎችን አድርጎ በማንቸስተር ዩናይትድ በዘንድሮ የውድድር ዓመት አራት ጎሎችን ብቻ ያስቆጠሮ ራስመስ ሆሉን በጣሊያን ሴሪኤ እሱን ለውጤት ማብቃት እንችላለን የሚሉ ሰዎች አሉ። በነገራችን ላይ የኢንተር ሚላኑ አሰልጣኝ ሲሞኒ ኢንዛጊ ወደ ሳዑድ አረቢያ ክለቦች የመሄድ ፍላጎት አላቸው ተብሏል። የመጨረሻው የእሳቸው እጣ ፈንታ በጣም በቅርቡ ይወሰናል። ኢንተር ሚላን እንደውም የሚያስበው ሰውየው ወደ ሳኡዲ ክለቦች የሚሄድ ከሆነ ዲየጎ ሲሞኒን ከአትሌቲኮ ማድሪድ መውሰድ እንደሚፈልግ የተገለጸ መረጃ አለ። ኢንተር ሚላን ግን ከማንቸስተር ዩናይትድ መውሰድ የሚፈልገው ራስመስ ሆይሉንን ብቻ አይደለም፣ ማርከስ ራሽፎርድም ላይ አይናቸውን አሳርፈዋል። የ27 ዓመቱ እንግሊዛዊ ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር እንደማይቀጥል ይታወቃል። አስቶን ቪላ 40 ሚሊዮን ፓውንድ ከፍሎ ተጫዋሹን የራሱ አድርጎ ያስቀጥላል። ባርሴሎና በተጫዋሹ ላይ ፍላጎት አለው። እንደዚሁም ኢንተር ሚላን አሁን የተግባር እንቅስቃሴ ማድረግ ጀምሯል ነው

ማንቸስተር ሲቲን እናንሳ። የማንቸስተር ሲቲው የመሀል ሜዳ ተጫዋች ሮድሪ ወሳኝነቱ የታየበት የውድድር ዓመት ነው ዘንድሮ። ለማንቸስተር ሲቲ ባደረጋቸው ጥቂት ጨዋታዎች ሳይሆን የተመዘነው በሌለበት ጊዜ ማንቸስተር ሲቲ በደንብ ስለተቸገረ የዚህ ልጅ ቫሊዩ ባለመኖሩ ይበልጥ ለማንቸስተር ሲቲ ተገልጦለታል ተብሏል። ስለዚህ የ28 ዓመቱን ሮድሪን ለዚህ ጉብዝና፣ ለዚህ አስተዋጽኦ፣ ለዚህ ለእኛ ወሳኝ መሆንህ ብለው አዲስ ጥሩ የሚባል ኮንትራት ማንቸስተር ሲቲዎች ሊሰጡት እንደሆነ ታውቋል። ማንቸስተር ሲቲን በተመለከተ ሌላኛው ወሬ የኤሲ ሚላኑን የመሃል ሜዳ ተጫዋት ታይጃኒ ራይንደርስን የራሳቸው ለማድረግ 55 ሚሊዮን ፓውንድ አቅርበው ኤሲ ሚላንም ይህንን ያህል የገንዘብ መጠን ለመግፋት መቸገሩ ነው እምቢ ማለት መቸገሩን ነው እየሰማ ነው። ስለዚህ ፔፕ ጓርዲዮላ ይሄ ታይጃኒ ራይንደርስ የተባለውን ተጫዋች በጣም በጣም ይወደዋል፣ በጣም ይፈልገዋል። ማንቸስተር ሲቲን ለማጠናከር በደንብ ይረዳኛል ብሎ ነው የሚያስበው። በተለይ በዘንድሮ የውድድር ዓመት ማንቸስተር ሲቲ ያሳለፈውን ጊዜ ጓርዲዮላ እንደ ውርደት ነው የቆጠረው እና የሚቀጥለው መጪ 2025/26 የውድድር ዓመት ይሄ የሚካስበት ማንቸስተር ሲቲ መልሶ ማንነቱን የሚያሳይበት እንዲሆን ይፈልጋል። ስለዚህም ነው እንደነዚህ ያሉ ዝውውሮችን ለምሳሌ ቼርኪ ዝውውር አለ፣ ከወልቭስ የሚወስደው ተጫዋች አለ። አሁን ደግሞ ታጃኒ ራይንደርስንም ለማስፈረም የሚያደርገው እንቅስቃሴ በጥሩ ሁኔታ እየተከናወነ ይገኛል የሚሉ መረጃዎች ወጥተዋል። ቼልሲ በጣም ጥሩ የዝውውር ተሳትፎ እያደረጉ ከሚገኙ ክለቦች አንደኛው ነው። የአይንትራንክ ፍራንክፈርቱን የፊት መስመር ተጫዋች ሁጎ ኢክቴኬን የራሱ የማድረግ ስራን አጠንክሮ እየሰራበት ይገኛል። እንግዲህ ሊያም ዴላፕን ከማንቸስተር ዩናይትድ እጅ ነጥቆ ወስዷል ከኤፕሲዎች አሁን አሁን ደግሞ ሁጎ ኢኪቴኬን የራሱ ለማድረግ አጠንክሮ እየሰራ ነው የሚገኘው። በነገራችን ላይ ከሰዓት በኋላ ከተሰሙት ዋና ዋና የሚባሉት ወሬዎች መካከል ከጄደን ሳንቾ ጋራ ቼልሲ አብሮ እንደማይቀጥል ማረጋገ ገጫ መስጠቱ ነው። ጄደን ሳንቾ እና ቼልሲ ግን አውርተዋል፣ ተነጋግረዋል። አብረን እንቀጥል ተብሏል። ጄደን ሳንቾ በማንቸስተር ዩናይትድ ቤት እያለ በየሳምንቱ የሚከፈለው ደሞዝ እንዲቀንስ በቼልሲ ተጠየቀ። እሱን ቀንስና ከኛ ጋር ቀጥል አሉት። ጄደን ሳንቾ ብዙም ደሞዙን የመቀነስ ጥቅማ ጥቅሙን የማሳነስ ፍላጎት ስላላሳየ ነው አይ እንግዲያውስ እንለያይ ያሉት። በነገራችን ላይ በማንቸስተር ዩናይትድ እና በቼልሲ መካከል በነበረ ስምምነት ጄደን ሳንቾን በውሰት ሲወስዱ ግማሹን ደሞዝ እንከፍላለን እኛ ከ14ተኛ በላይ ሆነን በፕሪምየር ሊጉ የምንጨርስ ከሆነ ልጁን በ25 ሚሊዮን ፓውንድ የራሳችን አድርገን እናስፈርማለን የሚል የግዴታ ውል ገብተዋል። የውል ግዴታ አለባቸው። አሁን ከ14ተኛ በላይ ሆነው ጨርሰዋል። ይህን ልጅ በ25 ሚሊዮን ፓውንድ የማስፈረም የውል ግዴታ አለባቸው። ይህንን የማያደርጉ ስለሆነ ወይም ይህንን ላለማድረግ ስለወሰኑ ከጀደን ሳንቾ ጋር መስማማት ባለመቻላቸው ተጫዋቹን ለማንቸስተር ዩናይትድ እንመልሳለን ያሉት ግን ቅጣት አለሁ ቃላችሁን አላከበራችሁም፣ የውል ግዴታችሁን አላሟላችሁም በሚል የሚጣልባቸው ቅጣት ደግሞ አምስት ሚሊየን ፓውንድ ለማንቸስተር ዩናይትድ መክፈል ነው። ቼልሲ ይህንን አምስት ሚሊየን ፓውንድ ለማንቸስተር ዩናይትድ ከፍዬ ጄደን ሳንቾን ወደ እናት ክለቡ ወደ ማን ዩናይትድ እንዲመለስ አደርጋለሁ ብሎ ወስኗል። ከሰዓት ከተሰሙት ወሬዎች መካከል አንደኛው ይሄ ነው ለማለት ነው። በአብዛኛው ከምትወዷቸው ከምትደግፏቸው ክለቦች ጋር በተያዘ ከሰዓት የተሰሙት ዋና ዋና የዝውውር ጉዳይ ወሬዎች እነዚህ ናቸው። ደግሞ በማንኛውም ሰዓት አዲስ ነገር ካለ መረጃውን ከዝርዝር ማብራሪያ ጋር ይዘን ወደ እናንተ እንመጣለን። እናንተ ይህንን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን አጋሩና በተከታዮች ቁጥር እንድንበዛ ማገዛችሁን ቀጥሉ። ለስካሁኑ እናመሰግናለን። በያላችሁበትም ሰላም ለእናንተ ይሁን ኢትዮጵያ